ሊእዱና ፍቅር ሀብል ፈለጋ ኤላ ቤት ገብተው እዛው እጅ በእጅ ተይዘዋሉ ማለት ነው። የአደይ ድራማ ክፍል ሀያ ዘጠኝ እዘን መተና ማለት ነው። ውድ ቤተሰብ እንግዲህ ባለፈው ላይ የሀብል ጉዳይ በጣም አጨቃጫቂ ሆኗል ማለት ነውና ያው እነሱ አደይ ሌባ እንድትባል ለማድረግ ነው እንግዲህ ሊእዱና ፍቅር ማለት ነው። ሊእዱ እንኳን እንደዚህ ጫክና እንደዚህ ልታረጋት አትፈልግም፣ ግን የኤላ ፍቅረኛ ለምለም ስለመጣች ለምለምን ለማስወጣት ስትፈልግ ነው ሊእዱ ከፍቅር ጋር እየተባበረች ያለችው ማለት ነው። ነገር ግን ደግሞ እግዚአብሔር ሲያዋርዳቸው በገዛጃቸው ሀብሉን እንፈልጋለን ብሎ ኤላ ቤት ሄዶ እጅ ከፍንጅ ራሱ ኤላ ይዟቸዋል ማለት ነው። ለምለም ግን ጥሩ ሰዓት ላይ ነው የመጣችለት ብዬ አስባለሁ፣ ለአዴ ማለት ነው። ምክንያቱም ሀብሉ ለምለም እጅ ላይ ገብተዋል፣ ባለፈው ያው በጃኬት ምክንያት ማለት ነው። አሁን እሷ ፍቅር ይህንን ታሪክ እንደሰራች ስላወቀች ምንድን ነው አዴ ሌባ መባል የለባትም። ስለዚህ ሊዱና ፍቅር ናቸው ይሄን ነገር የሰሩት። ስለዚህ ፍቅርና ሊእዱ ይሄን ነገር እንዳደረጉ መታወቅ አለበት ብላ ማናት፣ ለምለም አደጋ መታ ብሮኔ ጋ ነው። ስለዚህ ይሄን ነገር ምንም እንዳትናገሪ፣ አንቺ ሌባ መባል የለብሽም። ፍቅር የምታደርገውን የምትሰራብሽን ተንኮል እኔ ስለማቀው ስለዚህ ራሳቸው ሌባ መሆናቸው እንዲታወቅ እስክናደርግ ድረስ ብላታለች ማለት ነው ለአዴ። እኔ ጥሩ ሀሳብ ነው ብያለሁ። አዴ ግን በጣም ምስኪንነቷ በዝቷል። የምር ማንም ሰው ግን ማለት ነው እናንተ፣ በቃ ትዕግስት ቢኖርም ይሄን ያህል በቃ አንገድ ደፍቶ ማለት ነው። ለምሳሌ አሁን አዴ አሞኛ፣ ለራሴ መቆም አልቻልኩም፣ መስራት አልቻልኩም እያለቻት፣ አጽጂ የጣቢ ወልዊ እያለቻት ማለት ነው ፍቅር አቤቱ ጌታ፣ እናንተ ግን ማለት ነው እግዚአብሔርን ወደፊት ማለት ነው ምናልባት ገና ሰራተኛ ሆናችሁ እየሰራችሁም ይሁን ቤት እመቤት ሆናችሁም ይሁን ሰራ አደራችሁ በፈጣሪ ሰራተኛ ላይ እንደዚህ አይነት ግፍ እንዳሰቡ የፈለገ ጨካኝ ብትሆኑ ልባችሁ የጨከነ የደነደነ ቢሆን ሰራተኛ ላይ እንደዚህ አታድርጉ። የምሬ ነው እምላችሁ። ግፍ ነው፣ አጣት ነው። እውነቴ ነው እምላችሁ ነው ማለት ነው። እና ይሄ ምንድነው ይሄ ድራማ ነው በርግጥ ግን ደግሞ በጣም በጣም በጣም አስተማሪ ነው። ምክንያቱም ከፍቅር የበለጠ ጨካኞች አሉ። እስከሚማቱ ድረስ ጨካኞች ስላሉ ማለት ነው። ስለዚህ ክፋችሁ ነው፣ ልባችሁ እንደዚህ በክፋት እንዳይደነደን ልባችሁ ክፉ እንዳይሆን ማለት ነው። ሰራተኛ ስኖራችሁ ማለት ነው። እውነቴን ነው የምላችሁ። እና ራሴ ነሞኛን መቆም አልቻልኩም እያለቻት ክፍል ክፍላ ልብስ አለ የጣቢ አጽጂ እዛው ቁጭ ብላ ደብተር እየቀዳደረች ሊቀሚ ትላታለች ማለት ነው። አያችሁ ግን የግፍ ግፍ ማለት ነው። ራሷን እናንተ አስባችሁ ራሳችሁን ሲያማችሁ ማለት ነው። ጎንበስ ብላችሁም ካልሆነ ነገር ቢወርቅ ማንሳት ያቅታችኋል አንዳንዴ ማለት ነው። እንደዛ ራሴን አሞኛል እባክሽን፣ እያለቻት ሊቀሚ የሆን ያገባኝት አላነ ጠረጌ እያለቻት እንትን ትላለች ዴቭ መጥቶ ደግሞ እኔ እንደዚህ እያመመች ለምንድን ነው አንቺ ቤት ምጠርጊ ብለው ቁጭ በይ ስላት እያወክ ፍቅር መታ ደግሞ ትጮብኛለች ስትለው ቡሩሽን ተቀብሎ እየጠረገ ነው። ከዛ ፍቅር መጣች። ምን ቤት ነው አንተ? ምን ቤት ነው አንተ የእሷን ስራ መሰራ እህቱም መታ ለምንድን ነው አንተ በዚህ ደረጃ ራስን ዝቅ ምታደርገው ምናምን ብላ ከዛ ምን ይላሉ ደግሞ ከዛ ምን ያደርጋሉ ደግሞ ከዴቭ ጋር ያው ዴቭ ይወዳት የለፍ አዴን ከዴቭ ጋር ሊያጣሏት ማለት ነው። ሁለቱ እንድጣሉ ሄዱ። እንኳን ይሄን ጨክለ ሳይሆን እሷ የእላ ፍቅረኛ ከቤቱ እንድትወጣ ስለምትፈልግ ነው ማለት ነው። በዛም በዛም አርጎ በሀብሉ ምክንያት ማለት ነው። እና ግን ያው ዴቪ ማራዳ ነው። አዴም ደግሞ ትረዳለች በጣም ማለት ነው። ወደው መታ እንዴት እንደዚህ ትለኛለ ምናምን ብላ ስጠይቀው እንዲ እነሱ የሰሩት ድራማ ነው ማለት ነው። እኔ እንዴት በዚህ ደረጃ ቶሎ ብዬ ቾክ እየተቀበልኳት ሊእዱ፣ ምክንያቱም እህቴን እንዳትናገርብኝ እንዳትነክብኝ በእህቴ አትምጭ ይሏታል ለአዴ ማለት ነው ዴፍ። ስለዚህ አዴ በሰዓቱ ተናዳ ነበረ። ነገር ግን መተናገረችው ግን ወደው ውሸት እንደሆነ የእነሱ ሴራ እንደሆነ ደርሶበታል ማለት ነው። አሪፍ ነው። ግን መጨረሻ ላይ ደግሞ ምን አደርጋሉ፣ ሊዱ ወደ ኤላ ቤት ሄዳ አዴን አሟታል፣ ቶሎ ድረሽላት ትፈልግሻለች ብላ ለለምለም ስትነግራት በቃ ሁለቱም ሄደን እንጠይቃለን ብሎ ወጡ ከቤት ማለት ነው። ከቤት ወጡ፣ መንገድ እየሄዱ እያለ ማነው ደመቃና ያኛው ማለት ነው፣ መንገድ ላይ ወደ እነ አዴ ቤት መጡ ነው። እና ሲመለስ ደመቀ አግንተውታል ማለት ነው። ከዛ ሌላ ምን አደረገ? አንተ ና ሐብሌን የወሰድከው አይደለ፣ ሐብሌን አምጣ ብሎ አንቆስ ይዞ ምን አለ ደመቀ፣ ለዛች ለነጫ ነጫጭባ ና ለፍቅር ሰጥቻለሁ እኔ ብሩ እና እኔ ብሩን ሰጥቻቸዋለሁ። ምን አድርግ ነው የምትለኝ? ብሩን ለእነሱ ሰጥቻለሁ፣ ሀብሉ ማለት ነው፣ ሰጥቻለሁ ለፍቅር እና ለዛች ለሊእዱ ማለት ነው። ይሄ ይሄን ሰምተው ያው መንገድ እየተጓዙ እያለ ስልኩን ቤቱ ረስቶ ነበር የወጣ ማለት ነው። እንዳጋጣሚ ሆኖ እግዚአብሔር እንግዲህ ቀናችሁ፣ ደርሰዋል ስላቸው ማለት ነው። ከዛ ኪሱ ሳየው ስልክ የለም። በቃ ለምን በቃ አንቺ ጠብቅኝ፣ እኔ ስልኩ ረስቻለሁ፣ ችግር የለው ምናምን ስትለው፣ አይ አባቴ ደውሎ እንዲያጣኝ አልፈልግም ስለዚህ ሮጭ ይዤ እመጣለሁ አንቺ እዚህ ጠብቂኝ ብሎ እሱ እየሮጣ ወደ ቤቱ ሄደ ማለት ነው። ምን አደረጉ? ሳሎን ላይ ራሱ መፈለጉን ትቶ ምናምን ቀጥታ መኝታ ቤት ነው የገቡት። መኝታ ቤት ገብተው ቁም ሳጥኑም ከፍተው ምናምን ሀብሉን ይፈልጋሉ ማለት ነው። ከዛ እንደው እኔ በደረጃ ቀስ እያለ ሲወጣ እንደው ድረስባቸው፣ እንደው ዛሬ ይዋረዱ እያልኩኝ ቀጥ ብለው በሩን ከፍተው ሲገባ የሆነ ተጠራጠረ ማለት ነው። ምክንያቱም ቁልፍ ምናምን ያው በሩ ክፍት ስለሆነ ማለት ነው። ከዛ ቀጥ ብሎ ወደ መኝታ ቤት ሲሄድ እነሱ ይኸውና ቁርታቱንም በርብሮ በርብሮ እንደገና አልጋ ማለት ነው አልጋ ፍራሽ ያለ አይደል፣ ፍራሹን አንስቶ ምናምን እንደዚህ ከፍ አድርጎ እያዩ ስሩ ቀጥ ብሎ ገባባቸው ማለት ነው። ከዛ ምን ሆነ? ደነገጡ፣ ፈጠጡ ሁለቱም ማለት ነው እሳ አያቹ፣ ታያችሁ እየሷ የአዴ ግፍ ነው። እጅ ከፍንጅ ማለት ነው። እሷ ናት ያስወሰደችው ልጅ፣ እሷ ስለሚያውቃት ነው ምናምን እያሉ ልክ አዴ ሌባ አድርጉ ሲወነጅሉ እጅ ከፍንጅ አሁን፣ ምን አድርጋ ምን ታደርጋላችሁ፣ ከቤት ውስጥ አላችሁ ማለት ነው። እና እዚህ ላይ ነው ያበቃ። የሚቀጥለው ላይ እንግዲህ ወይን በምን ያመልጣሉ፣ ምን ፈለገ መጣን ይላሉ። ወይ ደግሞ ያቺ የፈረደባት አዴን የሆነ ነገር ወስዳ አምጥታ ወይ የሆነ ነገር ወይ ደግሞ ብሩን ራሷ ላይ አሁንም ሊታበትቡ ይችላሉ። የሚቀጥለውን እንግዲህ አብረን እናያለን ማለት ነው። ምን ደረጃ ላይ እጅ ከፍ እንጂ ያው ስለ ብሩ እንደሆነ ሊገባው ይችላል። ምክንያቱም እዛም ልጁ ስለነገረ ማለት ነው። እና አዴ ደግሞ በዚህ ደረጃ እንደው በቃ ዝምታው በጣም በዛ በጣም በቃ ፍቅር እያሰቃየ ይቻል ማለት ነው። እና እንደዚህ አይነት ትግስቱን ስታል ግን ደግሞ ይህን እንዴት ነው፣ ራስን መከላከል የሚባል ነገርም አለ። ሰው እኮ በዝምታ ውስጥ ሰው ማክበር አለ፣ ሰውን አለማስከፋት አለ። ነገር ግን ይህ የባሰ ነገር ሲሆን ማንም ሰው እንደዚህ አይታከስም። ቢያንስ ቢያንስ ተናግረን ከራሳችን ላይ መመለስ የሚለው ራስን የማስከበር የሚለው ነገር ማለት ነው። ትግስት መልካም ነው። መታገዝ ዋጋ አለ። ግን ደግሞ ተናግሮ ራስ ማስከበር አለ ማለት ነው። ውድ ቤተሰብ እና ፍቅር በጣም አብዝታለች። አዴም ደግሞ በቃ ዝምተዋ። በጣም በቃ እንጃ በጣም ማለት ነው። ቀበጡ ሊዲዋ ደግሞ እዛ ያው እያሽቀበጠች ነው። ቃበጥ ነገር ናት። ከዛ ደግሞ ያው እንግዲህ ባርኮቴ ደግሞ ጠፍቷል ሰሞኑን ያው ለስራ ፍልድ ወጥቷል። የለም ማለት ነው እሱ ሲመጣ ደግሞ የሚሆነውና የሚቀጥለውን አብረን እናያለን ማለት ነው ውድ ቤተሰቦቼ። ቪዲዮን ከወደዳችሁ ላይክ ሰብ አድርጎ ከዛ በኋላ መልካም ምኞታችሁን ኮመንታችሁን፣ የተሰማችሁን ፍቅርዬ፣ የዚህ አስተካኪ የምትሉ ነገር ካለም ደግሞ ይኸው እናንተ የምትሉትን ቀበላችኋለሁ። መልካም ቆይታ ይሆንላችሁ። ከልቤንም ወዳችሁ አከብራችኋለሁ ይህን ይመስላላችኋለሁ በጣም እና ትምህርት የሚሰጥ ህይወትን የምንማርበት ትግስት በተለይ ትግስት የሚባል ነገር የምንማርበት ነው እና እንዲሁም ደግሞ እኔ ዛሬ ደግሞ ከዲ ላይ የተማርኩት ምንድን ነው ሰራተኛ ታሙ ማለት ነው አሁን ለምሳሌ ብንታመም እያመመን እንዴት እንደምንሰራ ስሩ ስለሆነ እያመመን ራሳችን የሚዘን፣ ጭንቅላታ ወገባችን የማስራኝ በቃ እያመመን ህመማችን ደብቀን ማለት ነው፣ ምንም ማድረግ ስለማይቻል ማለት ነው። እንዴት እንደምንሰራ ደግሞ ይሄንን ደግሞ እኔ ዛሬ ከእሷ ላይ ተምራለሁ። ምክንያቱም ጎንበስ ማለት እያቀጣት እየሰራች ነበር ማለት ነው። እውነት ነው። ይሄ ደግሞ ማለት ነው ለአንድ ደቂቃውን ከሚያስጠኛ ሰው የለም። ተነሽ ስሪ፣ ይሄን አምጪ፣ ይሄን አድርግ፣ ይሄን በቃ የስራ እውነት ነው። መቶ የሚደረድ እንጂ አያሟታል። እስኪ አንድ ሁለት ሁለት ሰዓት እንኳን ትታኛ ትረፍ ምል ሰው እያለ ይሄ ያለ ሁኔታ ነው ማለት ነው። አይ ያኔ ያሞኛል አሻፍረኝ ብለን በያምመንም ቢሆን እሺ አደርጋለሁ ሳራለሁ አይደለም እንለው። ይሄን ይመስላል። መልካም ቆይታ ይሁንላችሁ።